ትላንት ምሽት በክለቦች አለም ዋንጫ የጥሎ ማለፍ ጨዋታ የስፔኑ ክለብ ሪያል ማድሪድ ወደ ሩብ ፍጻሜ ማለፉን አረጋግጥም። በሚያሚ ሃርድሮክ ስቴዲየም ላይ የጣሊያኑን ዩቬንቱስን በጥሎ ማለፍ ጨዋታ የገጠመው የዣቪ አሎንሶ ቡድን ሪያል ማድሪድ አንድ ለባዶ በሆነ ጠባብ ውጤት በማሸነፍ ወደ ሩብ ፍጻሜው ተቀላቅሏል። ባለፈው የውድድር ዓመት እጅግ ደካማ ጊዜን ያሳለፈው ሪያል ማድሪድ በአዲሱ አሰልጣኝ ዣቪ አሎንሶ ስር አሜሪካ ላይ ከባድ ትንቅንቅ እያደረገም ይገኛል። ምሽት አራት ሰዓት ላይ በተካሄደው በዚሁ ጨዋታ በሁለቱም በኩል ተመጣጣኝ ፉክክር የታየ ቢሆንም ሁለተኛው አጋማሽ ላይ ጎንዛሎ ጋርሺያ ባስቆጠራት ብቸኛ ግብ ማሸነፍም ችሏል። ጎንዛሎ ጋርሺያ ምሽት ጎል ማስቆጠሩን ተከትሎ በተጫወተባቸው አራት የክለቦች አለም ዋንጫ ጨዋታ ላይ ሦስተኛ ግቡ ሆኖ ተመዝግቦለታል። በክረምቱ የዝውር መስኮት ከሊቨርፑል ሎስ ብላንኮዎቹን የተቀላቀለው አሌክዛንደር አርኖልድ በሪያል ማድሪድ ማሊያ የመጀመሪያ አሲስቱንም ማድረግ ችሏል። ሪያል ማድሪድ በቀጣይ በሩብ ፍጻሜው ጨዋታ ከጀርመኑ ክለብ ቦሩሺያ ዶርትመንድ ጋር ይፋለማሉ ይገኛሉ በሜርሴዴስ ቤንዝ ስቴዲየም ቦሩሻ ዶርትሙንድ ከሞንቴሪ ጋር ባደረጉት ጨዋታ ቦሩሻ ዶርትሙንድ ሁለት ለአንድ በሆነ ውጤት በማሸነፍ የሩብ ፍጻሜ ተፋላሚም ሆኗል። በጨዋታው ደምቆ ያመሻው ጊኒያዊው ሴርሆ ጉራሲ ሁለቱን የማሸነፊያ ግቦች ለጀርመኑ ክለብ ሲያስቆጠር፣ ጀርመን ቤርትራም ብቸኛዋን ከሽንፈት ያልታደጋቸውን ግብ ለሞንቴሪ አስቆጥሯል። ውጤቱን ተከትሎ የ2324 የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ተፋላሚዎቹ ሎስ ብላንኮዎቹ ከቦሩሺያ ዶርትሙንድ ጋር በሩብ ፍጻሜው ይፋለማሉ። ፈረንሳዊው የፊት መስመር አጥቂ ኦሊቨር ዥሩ የፈረንሳዊውን ክለብ ሊልን በይፋ ተቀላቀለም። ኦሊቬር ዥሩ የአሜሪካውን ክለብ ሎስ አንጀለስን በመልቀቅ ሊልን ለአንድ ተጨማሪ ዓመት የመቆየት አማራጭ ባካተተ ውል የአንድ ዓመት ኮንትራት ተቀላቅሏል። በአሜሪካው ክለብ ጥሩ የሚባል ጊዜን ማሳለፍ ያልቻለው ኦሊቬር ዥሩ ለክለቡ ባደረጋቸው ባለፉት 37 ጨዋታዎች አምስት ግቦችን ከመረብ ማገናኘትም ችሏል። አሁን ላይ በተሰማው መረጃ መሰረት ፈረንሳዊው ኦሊቬር ዥሩ ከአሜሪካው ሎስ አንጀለስ ክለብ ወደ ሀገሩ ክለብ

የስፔን ላሊጋ የ20526 የውድድር ዓመት የጨዋታ መርሃ ግብር ይፋ ሆኗል። የወቅቱ የላሊጋው አሸናፊ የሃንስ ዲተር ፍሊኩ ባርሴሎና የመጀመሪያ ጨዋታውን ከማዮርካ ጋር በሜዳው የሚያደርግ ሲሆን ሪያል ማድሪድ የአመቱን የመጀመሪያ ጨዋታውን በሜዳው ሳንቲያጎ ቤርናቢዮ ላይ ከኦሳሱና ጋር የሚጫወትም ይሆናል። የኤል ክላሲኮ ጨዋታ ደግሞ ጥቅምት ወር መጨረሻ ሳንቲያጎ ቤርናቢዮ ስቴዲየም ላይ የሚደረግ ይሆናል። ሪያል ማድሪድ ከአትሌቲኮ ማድሪድ በማድሪድ ደርቤ ጨዋታ መስከረም ወር ውስጥ በሳንቲያጎ ቤርናቢዮ

የማንቸስተር ሲቲው ግብ ጠባቂ ኤደርሰን ሞራሌስ ከደጋፊዎች ተቃውሞ እየደረሰበት እንደሆነ ተነገረም። ብራዚላዊው የማንቸስተር ሲቲ ቁጥር አንድ ግብ ጠባቂ ኤደርሰን ከክለቡ ደጋፊዎች ተቃውሞ እየቀረበበት እንደሆነም ተገልጿል። ግብ ጠባቂው ማንቸስተር ሲቲ በክለቦች ዓለም ዋንጫ ላይ በአልሂላል በተሸነፈበት መርሃ ግብር ላይ ያሳየው አቋምን ተከትሎ ደጋፊዎቹ መልቀቅ አለበት በማለት ተቃውሟቸውን አሳይተዋል። የክለቡ ደጋፊዎች አሁን ላይ በማህበራዊ ትእስር ገጾቻቸው ላይ ኤደርሰን አውት የሚል ዘመቻም ከፍተዋልም ተብሏል። ኤደርሰን በቅርቡ በሚቀጥለው የውድድር ዘመን በማንቸስተር ሲቲ ቤት እንደሚቆይ መረጋገጡ የሚዘነጋ ባይሆንም አሁን ላይ ግብ ጠባቂው እያሳየው ባለው አቋም ላይ የማንቸስተር ሲቲ ደጋፊዎች ቅሬታ እንዳላቸውም እየተነገረ ይገኛል።